ውይ ውይ፣ በጣም ነው የሚያመው፣ በጣም ነው የሚያመው። እነዛ ሰዎች ምንም ሳያዝኑ ልክ እንደ እባብ ነው የቀጠቀጡን። ውይ እስኪ ተነስ፣ እዚህ ጋር ተቀምጠ። ግራ ነው የምታጋባኝ፣ እስቲ ረፍት ስጭኝ። እነዛ ሰዎች እኮ አናቴን የከፈሉኝ፣ መንቀሳቀስ ሁሉ አልችልም፣ በጣም ነው የሚያመው። ድንገት ነው የመጡት፣ አስቀድሜ ባቅ ኖሮ አሳያቸው። ምን ልታደርግ ነበር? ምን ታደርግ ነበር? አናውቅህም እንዴ? ተደብቀ፣ እዛው ተሽመድምደ ነበር የምትቀረው። አይተሃል? ጀማል እንደ ሞት መልአክ በአንዴ ነው የሰፈሩብን። ደግሞ አቶ አዚዝ ሄዷል? አዎ ሄዷል። በመሄዱ በጣም አዝኛለሁ፣ ግን እዚህ ባለመኖሩ ደስ ብሎኛል። ያ ባይሆን እንዴት ብለን ልጅቷ እንደተወሰደችን ነገር እሱነት ነው ፊቱን እንኳን ማየት አንችልም ነበር። በነገራችን ላይ ያባረረን ነበር፣ ለሰከንድ ሰ መነት ያባረረን ነበር አዚሜ ኤፍነን የት ናት? እባኪ ይቅርታ አድርግልን። ልጄ ድብደባቸውን ልንቋቋም አልቻለ ልክ ነው። አባቷ ከብዙ ሰዎች ጋር ሆኖ ነበር የመጣው። እውነት እልሃለሁ ልጄ ምንም ነገር እንዳያደርጉ የቻልኩትን ሁሉ ሳደርግ ነበር። እስ ይኝ እስኪ በቀኝ ድረስ እኮን ደበደቡኝ። ለኤፍነን ቃል ገብቼላታለሁ። ለአባቷ አሳልፌ እንደማልሰጣት ቃል ገብቼላት ነበር። አንተ አልሄደም እዚህ ይቆያል ማለት ነው? አዎ እንደማየው ከሆነ ሊያድናት ነው የሚሄደው።

ከዚህ በኋላ ለእሱ ምንም ማለት አይደለች? እና ደግሞ ለውፋ ሌላ ስም መስጠት አያስፈልግም ብሎ አሁንም ኔቫ እያለ ነው የሚጠራት። ባህሪ ጽናቱን ይስጥ። አዚዝ ሞቷል፣ እዛ አለም ጫፍ ላይ ብቻውን ሞተ የሚባለውን ነገር መቀበል አልችልም። ድልሩባ፣ አልገባሽም። ወደ ራስሽ ተመለሺ። አዚዝ ሞቷል። በቃ አብቅቷል። አዚዝ ከሞተ ድልሩባ ሞታለች ማለት ነው።

ከትላንት ጀምሮ ፈገግ እንኳን አላችም፣ ዲሪሉባ ደስተኛ አይደለሽም። ከፊትሽ መረዳት እችላለሁ። በደንብ አውቅሻለሁ። ስቷሽ ፊትሽ ላይ አውቅብሻለሁ። እና የሆነ ነገር ሆነሻል። ቆይ ጸጥታሽ እንዴ? ንገሪን፣ ቁጭቶሻል ዲሪሉባ አይ ቀለበቱን አውጥተሽ መወር ወር ትፈልጊያለሽ? እባክሽ ንገሪን ዲልሩባ። አይ አደም። ዲልሩባ እኔ ላይ እኮ ተኩሰሽብኛል፣ ታውቂያለሽ? እጆችሽ ላይ በሞት ኖሮ በጣም ደስተኛ ነበር የሚሆነው። ዲልሩባ ምን አይነት ስሜት እንደሚሰማኝ አታውቂም። ምን አይነት ወንድ የተኮሰችበትን ሴት የሚያገባ ዲልሩባ ከዛው ሁሉ በኋላ ማንቀለበል ሊያደርግ ያደርግ ይችላል። አደም እሺ፣ ምንም ነገር አለልህም? አዎ፣ ምንም ነገር አትበይ፣ ምንም ነገር አትበይ፣ ምንም ነገር አትበይ፣ ምንም አትበይ፣ ምንም አትበይ። እስኪ ንገሪኝ፣ ይሄ ነገር ይጸጥትሻል? ንገሪኝ፣ ይቆጭሻል ወይ? ንገሪኝ ድሉርባ የሆነ ነገር በይኝ እንጂ ይቆጭሻል ወይ? ዲልባውዲ በጣም ይቅርታ አድርግ። ይቅርበኝ። በጣም ደስተኛ እንሆናለን። እባክሽ ይቅርበኝ ግድለሽ የምንጋባለን፣ ደስተኛ ምን እንሆናለን። እባክሽ በጣም ይቅርታ እንድታደርግልኝ እፈልጋለሁ። እኔ ውድ ይቅርበኝ፣ በጣም ይቅርታ ውድ። እኔ ውድ፣ በቃ ይቅርታ፣ ይቅርበኝ። እኔ ውድ፣ እባክሽ በቃ ይቅርታ አድርጊልኝ፣ በቃ ይቅርበኝ፣ በቃ አደም፣ እባክህ ማውራት አለብን። በቃ አሁን ወደ ሱቅ መሄዴ ነው። ማታ እናውራለን። እንዴ ከዲል ሩባ ጋር ስታወራ ሰምቻለሁ። ከመቼ ጀምሮ ነው እንደዚህ ክብር የሌለው ሰው የሆንከው? ምን አይነት ንግግር ነው የምትናገርኝ ማክሱ በደንብ ሰምታኛል ዲሉባ ነበረች የተኮሰችብህ ከዛ ምንም የማያውቀው አዚዝ ላይ ማኛችሁበት ባክስቴና በአባተ አይን መጥፎ ሰው ሆኖ እንዲታይ ያደረጋችሁ እንዴት ነው የማታፍረው ታውቃለህ አዚዝ እኮ ስጋችን ነው ደግሞ የልብ ጓደኛ ነው ታሳዝናለህ እንዴት እንደዚህ ታደርጋለህ የነገርሽው ሰው አለ እንዴ አለ ወይ የለም ግን እነግራቸዋለሁ። ለአባቴ ነግረዋለሁ። ማክሱዴ ተይ ልለምንሽ፣ ተይ እሷናት የተኮሰችብህ። እና ምን ይሁን፣ አታውቅም ነበር ግራ ገብቷት ነበር። እንዴ ምን ሆነሃል አደም፣ አብድሃል። እንዲህ ለየለ ማክሱዴ፣ ሁላችን የሚዘገድ ልትገባ ነው አደም። ማክሱዴ ይሄ ነገር ከተበላሸ ራሴን የማጠፋው። ዲሊሉባ ከሌለች አደም ሊኖር አይችልም። የእውነትን ራሴን ነው የማጠፋው። የማይሆን ነገር አታውራ። እንዴት የማይሆን ነገር አውራለሁ? እህቴ ማክሱዴ፣ የእውነቴ ነው። በህይወት አልኖርም። እባክሽ ይኸውልሽ፣ ማንንም እንደዚህ ወደሽ ስለማታውቂ ሊገባሽ አይችልም። ስሜቱን ስለማታውቂው ዝም በይ። በውስጥሽ ይዘሽው ተቀመጭ። ማክሱዴ አዚዝ አዚዝ፣ በፍቃዱ ነው ጥፋቱን ሊቀበል ያለው። እንደዛ አድርግ ብዬ በጭራሽ አልጠየኩትም። ደግሞም አዚዝ ሁሌም ራሱ ማዳን ይችላል። እህቴ ይኸውልሽ፣ እኔ እንደዚህ ዓይነት ሰው አይደለሁም። ሁሉም ሴንን በሚገባ ያውቃል። እባክሽን ዝም በይ። እባክሽ እህቴ፣ እህቴ፣ እባክሽ ምንም ነገር አትበይ። እባክሽ፣ እባክሽ፣ ዝምት ያለሽ አደል? ዝምት ያለሽ አደል? አቶ አዚዝ እንደዚህ አትናደድ። ያደረግን ምንድን ነው? ትላንት ሁለት ሰዎች ከዚህ ሽጉጥ ይዘው ሄደው ነበር። እኔ በፍጹም አላየው። እኔ ግን አይቻለሁ። ስለ ስቲክ ነው የምታወራው? የት አገኘዋለሁ? ከያንሲ መንደርን የመጣው እና የፈረስ ጋላቢው ሁላችሁም ምስክር ናችሁ። ይህችን ልጅ ከአዚዝ ፓይዳር ቤት ጎትቼ እንዳወጣዋት እናንተ ትመሰክራላችሁ። ገባችሁ አደል? ማንም ሰው ከዚህ በኋላችን ሴት በስሙ አይጠራትም። እንደዚች አይነት ወራዳን ሴት ማን ብለው ነበር የሚጠሯት? ዘሊሌ ዘሊሌ። ከአሁኗ ቀን ጀምሮ የዚች ሴት ስም ዘሊሌ ነው። እንደዛ ብላችሁ ነው የምትጠሯት። ስም ኤፍናን ነው። ኤፍናን ነው። ዘሊሌ፣ አቀርቅሪ ስምዒፍ ናን ነው። ዘሊሌ ተነሺ! ዘሊሌ ተነሺ! ምንድን ነው? የሆነ ሰው እየመጣ ነው እ መሳሪያ እየተተኮሰ ነው። ምንድነው የተፈጠረው? ምንድ የሚፈጠረው? መሳሪያ እኮ እየተተኮሰን ነው። የመሳሪያ ድምፅ እኮ እየተሰማን ነው።

ነው ትርጉሙም ገነት ውስጥ ያለች ባለ ውብ አይኖች ማለት ነው። ለዚህ ዋጋቸውን እሰጣቸዋለሁ። እሰጣቸዋለሁ። መድኃኒት እዚህ ይልሽ፣ እመጣለሁ። ቁስሉንቶ ሊያደርቅልሻል። መጀመሪያ በዚህ እንሸፍን አታልግሽ።